ማለት ነው። እንትና እንዲህ ናት እንትና አልልም አል የተጣላው ሰው ከሆነ ኦፍኮርስ አማላለሁ አማቸዋለሁ። ከጃፒ ጋር ተጣልቼ ከሆነ ጃፒን ከማሽልኝ አማልሻለሁ። ምን አገባኝ። ግን በልኩ ነው የማደርገው። ሳማን በልኩ ነው እንጂ ያልተጣላሁትን ሰው ጥሩ ሰው ምንም ያላረገኝን ግን በውስጥ አላማም እንድች ብታረድ ዝም ነው ምለው አይደል፣ ምናምን ያልኩ አልፋለሁ። የተጣላዎች ከሆነ ክትነ ማደርግሽ እንዴ? ተጣልተን ደግሞ ላላማሽ ነው እንዴ? ስለዛ ፕሊስ ፕሊስ፣ አሁን ቢኒዬ ወድሃለሁ፣ ታውቃለህ። ላንተ ቦታ አለኝ፣ ክብር አለኝ። አቀናብር የፖስት ኮን ፎቶ ከቻልክ አጥፋው አጥፋው፣ ካልቻልክ ፕራይቬት አድርገው። ካልሆነም ግን የአሁኑን አልፋለሁ፣ ሌላ ጊዜ አትፖስት። ስሞትልክ፣ እኔ በጣም ነው ሞድ ማከብርህ። በመቤቴ በቃ አታስቀይመኝ። ጭራሽ ደግሞ ለእኔ ታጋርገህ ትልክልኛል። የባሰ ደግሞ ሰይጣኔ ልታመጣው ቢኒ ቢኒስ ካቡኛ፣ ፕሊስ በመቤቴ ልለምንክ አታንቀና ብሩብኝ ኑ ቀጮ፣ በእናትሽ እንዴ በግድ ሳልፈልግ። ቢታረቁ አይታረቁ ምን አገባኝ። እኔ ራሴ ነው ነው ምኖር። እኔ ልንገራችሁ፣ ሰው ከወደርኩ ወደርኩ ነው። እሞትላችኋለሁ በምንም ማንም ቢለኝ። ደግሞ ሰው ደግሞ ከታዘብኩ ከጠላሁ ከራቁ ደግሞ በቃ ራቁ። በቃ እድል እሰጣችኋለሁ አምስት ስድስት ሰባት፣ ትጎዱኛላችሁ። ከዛ በኋላ አልችልም እኔ እናቴናሁሰናይ ላይ በቃ የተሰራብኝ እንደባ እናንተ ቢደርስባችሁ ኖሮ አንዳችሁም አንዳችሁም እዚህ ቲክቶክ ላይ ዝም አትሉም ነበር። ሀቡ ቤት እንሂድ፣ ማን ቤት እንሂድ እያላችሁ ነው ሶስት ቀን የምትቀመጡት። ጊዜ ጠብቆ አናደደኝ ታውቃላችሁ። እዚህ ቲክቶክ ላይ ብዙ ሰው ተጣልቶ አልተታረቀም ወይም ደግሞ ብዙ ሰው ተጣልቶ በዛ ይቀረኳል ልክ ቲክቶክ ላይ እኛ ብቻ እኛ ብቻ እንደተጣላ እኛ ብቻ ቲክቶክ ላይ እንዳለ እንዴ ተፋቱ በቃ እንዴ ሌላ ህይወት የላችሁም እንዴ እኔ ምሽቴና ጨለሙ ባላየሁት ደግሞ ያስጣሉ። በቃ ወጣው ጋይስ ነገን እንገናኝ። እሺ ወክ ላርግ ደስ የሚለው ነገር አለመጨለሙ ደግሞ እንዲየለበለው አሁን ማን ነው ፀጉሩ እንዲያርጉ የሚገባው ነው? ቤታ ብቻው እኮ ነው። አረ ትንሽ ጋይስ ቆየው ከዚህ ራንድ እኔ ማር ስሙኝ፣ ነገን እመጣለሁ። እሺ በጊዜ ማርያምን ዛሬ በጊዜ ተኛለሁኝ። በጊዜ ተኛና ማታ እኮ ሰው ስጠብቅ አድሬ እኮ ነው ያልተኛሁት። በጊዜ ገባና ከዛ እንጫወታለን። እስኪ ዩቲዩብ ላይ አንድ ልጅ አለ ብታይ፣ ማንቸስተር ነው ምናምን የሚባል ወይኔ ግን ብታዩ ከኔ ከኔ በላይ ነው የሚለምነኝ። ቤታ ዩቲዩብ ግቢ፣ ዩቲዩብ ግቢ፣ ስር የኔ ማር ዩቲዩብ ግቢ። ታይ ግን ታይ ግን ዛሬ አገቢ የሚለኛል። እመቤቴ ወንድ እኮ ነው ነው ቆ ዛሬም አገቢ ዩቲዩብ ግቢ ቤታዬ፣ እመቤቴ ዩቲዩብ ግቢ

እኔ ግን አንዳንዶቻችሁ ግን ይሄ መጨረሻ ብዬ እናገም አንዳንዶቻችሁ ግን ለጌመሮች ከነጭ ጋር ስትጫወቱ ወይም ደግሞ ኢሜይል መጻፍ አቅቷችሁ ኢሜይላችሁን እየጻፍን ስናስገባላችሁ የነበረ ሰዎች እባካችሁን በነ ካርዲቢ በነ ኒኪ መናጅ ምናምን እየዘፈናችሁ ስሜታችሁን ለመወጣትና እኛን ለመሳደብ አትሂዱ። መጀመሪያ ኢሜይል መጻፍ ልመዱ፣ ኢሜይል ማድረግ ልመዱ። እኛ እየጻፍንላችሁ አይ የምትሉ ከሆነ ሁሉም እጃችን ላይ አለ፣ ኢሜይላችሁ ሳይቀር ምናችሁ ሳይቀር እናቴን ሳይ ሩት፣ አሁን እኮ ያንችን ቴክስት አይቼ ነው። ኢሜይላቸውን ሳይቀር ምናቸውን ሳይቀር እኛ እየጻፍን ከጌም እርጋ እንኳን ገንዘባችሁ እንዲሰበሰብ፣ ጌም እንኳን ልትጫወቱ መጻፍ አቅቷችሁ ለሌላ ዜጋ እኛ እየጻፍን ስንልክ የነበረው ሰዎችን እኛን መታችሁ በኒኪ ሚናጅ ዘፈን ልትሳደቡ እንዳትመክሩ፣ እናንተ ባዶ ጭንቅላት በመጀመሪያ ደረጃ ኦዞምፒክ ብለሽ ኮመንት ላይ ከመጻፍ አንቺ የከብት መድኃኒት ምን ትጫወት ሴትዮ፣ አድበሽ ተቀመጪ። ካላደብሽ ለሄኖክ ነው የምናገረው፣ ተናግሬ ያለሁ ለሶስት ልጆች አባት። ፍትህ እኔ ላይ እንዳደርሽ ቪው ፈልጋለሁ ብለሽ ከሆነ በታሪክሽ ተከናንበሽ የማታውቂው ነው የማከናንብሽ። ገባችሁ። በታሪክሽ እና ልወጣ ነው። ዛሬ ዛሬ ቆየን፣ አመሸ። ወይ ወይ፣ ስማ፣ ምን ትንሽ ኖ ኦኬ፣ ሽ ጃፒ፣ ምን ልትለይ ነው? ልወጣ ነው ማለት ይበቃ እንዴ! እኔ በዚህ ሰዓት ራሱ እንዴ፣ አሁን እንዴ፣ በዚህ ሰዓት እንዴት ቆያችሁ ራሱ እናስትልን ቤታ እንደኛ አሁን በየቦታው ነው ሰናይ በሕይወት አለ የሚል ወሬ የምንሰማው ምንድን ነው? ፖለቲካ እየሰሩ ነው። እሁነት ነው መተው ሲጽፉልኝ ምናምን ነበር። ስላላጣራው ባላጣራሁት መንገድ ማውራት አልፈልግም። ለዛ ነው ጀነራል ሙዲ ቤታቸውን ከፍተው በቃ እውነት ወንድማችን ምናምን እያሉ ነው ስንኬት የመጣ መረጃ አላቸው። ያለ መረጃ ከሚያወሩ ቤተሰብሰው ቤተሰብ መረበሽ ይሄ ነገር ትክክል ትክክል፣ ቤተሰብ ይቆም ካለባቸው ማቆም፣ እውነት ከሆነ ደግሞ እውነት መግለጽ ነው። ስማኝ እውነት ከሆነ አዳምጠኝ፣ እውነት ከሆነ እውነት ከሆነ በፈለገውም በፈለገውም ተብሎ የአማራን እንትን ለማዋረድ ለምንም እስከዛሬ ይወጣ ነበር። ገባ ያለው ነገር ማለት ነው፣ ነገር ማለት ነው። ቤተሰቦች ወጥተው ልጃችን አለ በህይወት አለ ብለው ሳይናገሩ ሶሻል ሚዲያ ላይ ይህን ያክል ድረስ መሄድ ምን የሚሉት ነው? ቤተሰብ ማስጨነቅ ገብቷላ። ቤተሰብ እዛችን አለ ድረሱለት ወይ የሆን ነገር ቢሉ ትክክል ነው። ከዛ በተረፈ ግን ማንም የሰጠውን አጀንዳ ይዤ አላራግም። ምናልባት አንቺ ቀረ ቤታ ምናምን ሳይሆን ለኔ ኮና ውስና ኮ እንትን ያለ የተለያለ ሁሉም የአማራ ህዝብ ነው የሁ የተሰዋው ግን ያልሆነ መረጃ ግን ይዞ ቤት ከፍቶ ከማውራት መጀመሪያ ከቤተሰቡ ከቅርብ ዘመድ አዝማዱ ይሄ ነገር ይወራ። ከዛ ውጭ ግን እኔ ምንም ነገር በማላውቀው ነገር አላቦካም። ለዛ ነው እያይቻቸዋለ። አጠር ያለ አጠር ያለ መልእክት አስተላልፊ ሰው በቃ እንደ አሁን የትክክለኛ ሀሳብ ነው። ሳታረጋግጡ እውነተኛ ነገር ሳትይዙ ቤተሰብ አትረብሹ ብለሽ ምናልባት ሚዲያ ቤተሰቦቹ ያልተናገሩ ጃፒ፣ እኛ የምን ቤት ነን? አራጋቢ ገብቷል። እናት አለችው እዛ ጋር ምን ያለው የሚሰማት እናት ወታ ያልተናገረች፣ ይህን ያክል ማራገብ ምን የሚሉት ጉድ ነው። ሳይጠራ ለዛው ቤት ከፍተው የሚያወሩት ሰዎች ጥንቃቄ ቢኖራቸው ጥሩ ነው። ለሰው ማንነት ማሰብ አለባቸው፣ ለማህበረሰባቸው ማሰብ አለባቸው። ይሄን ነገር አይ ሌላም ሰው እንዲሰማ ነው። ገባሽ? ሰው ሳያቅ እየደነገጠ ነው። አሳቢ የሰጠ ነው የሆነ ነገር እያለ ነው። የተምታታ ስለሆነ ምናልባት እንደዚህ ምናምን የምታውቁ ሰዎች በሞት መቀለል ጥሩ አይደለም። ሁሉም በየቤት ይደርሳል። በእውነት ያ በጣም ላይክ ቢያንስ ለቤተሰቦቹ ራሱ ጃፒነት በጣም ነው የሚያስጠላው። ይህን ያክል ሳያጣሩ በዚህን ያህል ርቀት ሚሄድ በዛ ላይ አማራንን ብለው አሁን ጀኔራል አሙድ የሚባለው አማራንን ይላል። ምንም ለሰው ልጅ ሳይጠነቀቅ ለማንነቱ ሳይጠነቀቅ አሁን ቤቱን ከፍቶ አጀንዳ ይዟል። ገባሽ ይህ ነገር ትክክል አለ እኮ ነው ለቪው ለምኑም ሰው የሚሄድበት መንግስትም እኮ የሆነ ነገር ቢኖር እኮ እስከዛሬ እኮ እናይ ነበር አይደለ? ጃፔ እዚህማ ይባል የሆነ ነገር። በዛ ላይ እነዚህ አስቡ የወላችሁ እዚህ ሁላችሁም ሰው ናችሁ እና እናት አባት አልቅ ሰው ምናምን ቤተሰብ ዘመድ ምናምን የቀበረውን እርሙን ያወጣውን ቤተሰብ አንጀት እየቆረቆሩ መንካት እንዳንድ አማራ ነኝ ብለህ የምታስብ ሰው ትክክለኛ ነገር አይደለም። በነዚህ አይነት አጀንዳ መራመድም አግባብ አይደለም እና አሁኑኑ ብታቆሙና ከቤተሰቦች የሆነ መረጃ እስኪመጣ ብትጠብቁ ጥሩ ነው። በጣም እግዚአብሔርን ራቢ ላለመመለስ ራሱ ዝም እያልኳቸው ነው። ኮመንት ራሱ መተው ሲጽፉ አስጠልተው ነው። ያ ምልሽ ለእኔና ለአንቺ ለዚህ ለሚዲያ ላለ ሰው ምንም ችግር የለው። አባል ቤተሰብ አስቡ። አማራንን እያልክ ነው። የአማራ እናት አልቅሳ ልጄን ብላ እርም አውጥታ ቀብራለች አይደል? አሁን እየመጣ ባልሆነ በተሰጣህ አጀንዳ የምትንቀሳቀስ ሰው ጥንቃቄ ብታደርግ ይሻላል። እያንዳንደ ክፉ ከመናገሬ በፊት እስቲ ቆይ እውነት ይሁን ውሸት ይሁን ስላላረጋገጥኩ ነው የጠየኩሽ ቤታ። እኔ እርግጠኛ ነው ባልንኩበት ነገር አላወራም ጃፒ እነሱ ግን ነገ ይታዘባሉ ሰው እኮ ይታዘባቸዋል ይህ ነገር ቢቆም ጥሩ ነው ለዛ ነው እኔ ሙድሽ ልረብሽ ሳይሆን እንደው ሀሳብ እንድትሰጪበት ነው ቅድም እኮ ነግሬያቸዋለሁ ግን ያው አይሰማም ገባ ገባክ ይደብራል እግዚአብሔርን ረስማ የሆነ ነገር የያዙ እሱን ይዘው ነው የሚዞሩት። መጀመሪያ ሰው ያጣራል። በአንድ ቀን የሆነ ነገር ይመጣ እሱን ይዘው መሄድ፣ ርዕስ መስጠት፣ ቤት መክፈት። ፍጥነታቸው ማጣራት ነው መጀመሪያ ያለባቸው የሚነገራቸው። በየአመቱ በእውነት ጃፒ በየአመቱ ልጁን ረፍ ትነሱት እኮ እንደ ይረፍበት አስር ጊዜ። ባለፈውም ጊዜ የሆነ ነገር ሲሉ ነበር ስለሱ። ገባክ? አሁንም እንደዚሁ ባለፈውም ሆስፒታል ላይ ይሄ ሆስፒታል ላይ ፎቶ ይሆንና በህይወት አለ ይላሉ። አሁን መልሰው ደግሞ እንደዚህ ያልተጣራ ነገር አታውሩ። አሁን እኮ እነዚህ ነው እነዚህ፣ አሁን እነዚህ ጄኔራል ምናምን አምስት ሚሊዮን ምናምን የበሉትን እንደዛ፣ አሁን ቀጥታ ነው የምቀሰቅሰው እንግዲህ ይሄ ጉዳይ መቀስቀስ አለበት። ለምን እነሱ የሚሰሩት ስራ የተንኮል የወዳደርነታቸውን እያሳዩን ነው። ስለዚህ የህዝብ ብር እንዲመልሱ ደግሞ እንጠይቃለን። ሚዲያ ላይ ወጣ፣ ምንም ችግር የለውም። ያልተረጋገጠ ነገር ማናፈስ ትክክል አይደለም። ያው እንግዲህ በየቦታው መስማት ካለበት ሰው ደግሞ እንዲሰማ፣ ያልተረጋገጠ ነገር አታው እያላችሁ ሁላችሁም ባላችሁ አቅም መናገር ነው። እሺ፣ በቃ ምንም ችግር የለውም። እሺ፣ እና ቤታ ይመችሽ። በቃ ልትወጪ ነው መሰለኝ። አዎ ልወጣ ነው፣ ልወጣ ነው። ያ ጨጓራዬን። እሺ፣ በቃ ጃፒ ቻውሽ ጋይስ። ልወጣ በቃ። ጨጓራዬን ቅድም የበላሁት ነጭ ሽንኩርት አምስት ነጭ ሽንኩርት፣ አሁን አሁን አሁን እየተሰማኝ ነው። ምግብ አልበላሁም እኮ ቴምር ነው የበላሁት፣ ፍሩት እና ቴምር ነገር አልበላሁም።